በጣም ልብ የሚነካ ነገሮችን ለኳል። ከሁለት ሰዓት በፊት በጣም ነው ልብ የሚሰብረው። እንግዲህ ይሄ ዘፈን ትላንት ነው ከማንበረ ቤኪ ጋር የዘፈ ነው። የቤኪ ቶክቶክ ላይ ነው የተለቀቀ። ነገር ግን ብሩኬ መስመሩ ለቋል ማለት ነው። ጥቅስም አለበት በጣም ነው ልብ የሚሰብረው። እንጃ ከሰው ልቅ እግዚአብሔር ከኔ ጋር ያለው ማንንም አልተማማ ከዘሮች በስተቀር እያለ ነው። እና በጣም በጣም ነው ሚያዝነው። ሰዎች እንደሰማችሁ ከሆነ ብሩኬን እንጃ ለምንድ ነው እንደዚህ የሚያዝ ነው የሚለው ነገር በጣም ነው ልብ የሚነካው። እዚጋ ደግሞ ሰው ከንቱ ከንቱ ስሙንሳ ወንቶኖ እያለ ይገኛል። በመስሙር እንደሰማችሁ ከሆነ እዚህ ጋር መቃብር ነገር አደለም፣ በጣም የሚያዛዝ ነው። ግና መድሀኒ ለምን ሰላም ሰላም እድና እየተከበራችሁ ቻናል ቤተሰቦች እንዴ ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። እዚህ ቤት አዲስ ከሆናችሁ ሰብስክራብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬ መጥቻለሁ። እንግዲህ በዚህ ሰዓት በጣም ደብሮኝ በጣም አስጠልቶኝ የምሬስ ነግራችሁ በጣም ነው የሚከፋኝ። አሮኑ ለምን ደሆነ ባላቅም በጣም ከፍቶኛል። እሱም ደግሞ ብሩኬ የለቀቀ ነገሮች ወይም ደግሞ እያደረገ ነገሮች በጣም ነው የሚያስከፋ። እንግዲህ በዚህ ምድር ላይ ሰው ካንቶኑ እያሌ ማቷል ማለት ነው። እኔ ከእግዚአብሔር በታች ማንም የለኝም እያሌ ነው አዎ ከፈጣሪ በታች ማን ነው የሚለንም? ፈጣሪ ነዋለን እዚህ ምድር ላይ ስንኖር እና ብሩኬ አረኑ ለምን ዚህ ውስጥ ዚህ ነገሮች ውስጥ እንደዚህ እስከ ጥልቅ ሄዶ እንዲያዝ ነው እንዳያዘነ አላቅም። መቃብር ላይ የሞቴ ሰዎች ምናምን ከመቃቀብ ንንጃ ብቻ እስከ መጨረሻ ቆይቱ በእግዚአብሔር እንዴት እንደሚያስከፋ አዎ እኛም እዚህ ምድር ላይ ስንኖር አንድ ቀን መሄዳችን አይቀርም፣ ማናቸውም ሆነ ማናቸው። ነገር ግን እስከዛ ድረስ ነው፣ ፈተናም፣ ደስታም፣ ሐዘንም ሁሉ ነገር የሚያጋጥመን ችግርም እና እዚህ ምድር ላይ እስካለን ነው። እና ፕራንክ እየሰሩ ወይም ደግሞ እንደዚህ አይነት ነገሮች በቃ የቀል እየሰሩ ነገሮች ከሆነ ለምንድን ነው እንደዚህ እንደዚህ የሚለቁት የሚሉ ነገር፣ ለማማሞቅ ነው ወይንስ ለማስመሰል ነው፣ እንዲመስሉ ፈልጎ ነው ወይ? እኔ እውነት ስነግራችሁ ዳኔና ብሩኬ የሰሩ ያለው ነገር ፕራንክ ነው ብዬ መቶን በመቶ ተማምኜ አስባለሁ። እና ነገር ግን እንደዚህ አይነት ነገር ሃይሚ መሆነች ሱም ሆነ እንዲህ አይነት ስለቁ አንጀት ይዘፈዝፋለን እንደሆነ ያላቅ የምሬ ነው ምላቸው ና ብሩክ ምን እንደሆነ ባላቅም ብቻ እንግዲህ ሰኞ ዕለት ፍርድ ቤት ይቀርባል ተባለ። ሰኞ ደግሞ ዛሬ ነው። እንግዲህ ትላንት ተከሶ ደግሞ ዛሬ መጥሪያ ይደርሳል ተብለዋል። ብሩክም ዳኛ ተቀጥሮለታል ከዳኛ ጋር ነው የሚመጣ ምናምን እያሉ ነው። ብቻ ነገሮችን ወደ ፍርድ ቤት ባይወስዱ እኔ መጣም ደስ ይለኛል። ምክንያቱም ማለት ነው ሲጀመር ዩቱብ ወይም ደግሞ እንደዚህ መቅረስ ምናምን ራሱ በህጋዊ ነው በህጋዊ አይደለም ወይ ፍቃድ አላችሁ ወይ እንደዚህ አላችሁ ወይ የሚለው ነገር፣ ነገሮች ከተከረረ ነው በጣም ነው የሚደብረ ታውቃላችሁ። እና የአሁኑ መንግስት ደግሞ ብር እየለመነ ነው፣ እንዲሁ ብር እየለመነ ስለሆነ እነዚህ ልጆች ዞሮ ዞሮ እናገኛለን እያሉ የሆነ ችግር ውስጥ እንዳይገቡ የምለው ነገር በጣም ፈርቻለሁ። የምር ሲነግራችሁ ማለት ነው ማለት እርስ በርሳችሁ እነዚህ ቪዲዮ ቀርሶ እየለቀቁ ይሄን ነገር ህዝብ አልቀረሱም፣ አለፍላጎት ሰው አልቀረሱም። በእርግጥ ሪው ነው ብቻ ውድ ቤተሰቦች በጣም ከባድ ነው። ማርያምና አንዳንድ ጊዜ ቆም ብለን ካሰብነው በጣም ነገሮች የሚያስጠላ። ሲቀጥል ደግሞ ብሩኬ ወደ ቡታጅራ ለምን ሄድም? ብሩኬ ቡታጅራ መሄድ አለበት ለአንድ ወርም ሁን ለሁለት ሳምንት ሆን፣ ቡታጅራ መሄድ አለበት ከአዲስ አበባ መውጣት አለበት ምናምን የምትሉ ሰዎች አላችሁ። ማርያምን ለማሰብ እንደ እሱም ሰው ወንድ ልጅ እኮ ነው። ወንድ ልጅ ደግሞ እነዚህ ነገሮች ፈርቶ የሆነ እንዲ አይሆንም እኮ ሴት ብትሆን አሁን እንደዛ ነው ማድረግ ያለባት። ነገር ግን ወንድ ልጅ እስከሆነ ድረስ ሁሉም ነገር መቻል ነው፣ ማሳለፍ ነው። የማልፍ ነገር የለም። ወንድ ልጅ ማለት እኮ ለዚህ ለዚህ ጀግንነቱ አይተናለም። ነገም ከነጎዳም ወንድሞቹም ካጠገብ ነው። የህግ ቤተሰብ ናቸው። ህግ ማቁ ቤተሰብ ናቸው። የቡሩኬ ታላቅ ወንድም መላኩ ፖሊስ ነው፣ ታቃላችሁ። ሀፍተሽ ደግሞ ፍርድ ቤት ውስጥ ነው ምሰራ። ስለዚህ እንደዚህ ነገሮች አታስጨና አትጨነቁ ማለት ፈልጋሉ። ምክንያቱም ይህ ህግ ሰዎች ናቸው፣ ህግን የሚያውቁ ሰዎች ናቸው። ሲቀጥል ደግሞ ዳኔ ወሬውን ነው ምነፋ። እሱ ወረኛ፣ ከወረኛ ዝም ብሎ ወደዛ ወደዛ ሄዶ አፉን መክፈት ነው የሚያውቁ። ሌላ ምን ያውቃል ዳኔ? ታቃላችሁ ነው እና የዳኒ ነገር ውሸት ነው። ሆኖ ግን ብሩኬ እንደዚህ እንደዚህ ነገሮች ውስጥ ገብተው ሰው ካንቱ ነው። እኔ ማንም የለኝም እያሌን የምትስለው በጣም ይጨንቃል። ውድ ቤተሰቦች እስቲ በምን እንደሚመጡ ክርስቶስ በቆ በጣም ያውቆኛል በነገራችን ላይ